ፍቅር ግን እኔ ግንኙነት ያላት አይመስለኝም፣ ከፍቅር ጋር ጥልም፣ ምንም እንደዚህ ዓይነት ጣጣ አታውቅም። በእናታቸው እዛን ቀን ደሞ እኮ እኔ እየሰማሁ ነበረ ከመጮት። እኔ እንደውም ገብቼ ነው የወጣሁት እኮ ቢላውን ዞር አድርጊ እንዳይዘጋብሽ ብያት ነው እንጂ። እንደዚህ ዓይነት ነገር አልተሳደብሽም አላለች፣ በጎች እኮ ብላ ነው እንትን ያለችው፣ የበግ እንትን አለው። ወላሂ እንትኑ ላይ እራሱ ቪዲዮ ላይ ሆነ በምናምን ነገር ነው የለቀቀችው ምንድን ነው እሱ እናንተ እስቲ ንገሩኝ እኔ እኮ ምንም አላየሁም የሆነ ሰሙ ጥቁር እንትን አድርጋ አይቼ ደነገጥኩኝ አዎ ዘቅዝቀዋቸው ነው ምንድን ነው ምን አድርገው የሞትም ይሄ ምንድን ነው ድምጽ አለ አይደል የሆነ የሞት እንትን ክላሲካ በሚል ነገር አየሁኝ ደግሞ አንዷ በእንትን በበግ እንትን ላይ እያለ እሷ እሷ ሆና የሞት እንትን ይሄን ማጣ

አሁን የፈለገውን ነገር ተቃጠለ ብቻ ነው። ሌላ ነገር አስተምሮን ዳፋው አዘቺ ነው። እንደዚህ ገጽ ላይ ወጣ እኮ በቃ፣ እስኪ ሁላችሁ ፎሎ አድርጉኝ እያለች በየቤቱ እየሄደች እኮ ፎሎ፣ ችግር የለውም እንዴ ነው

በፍጹም አይደረግም። የፈለገ ቃላቱን ካሉት እሺ፣ እንደዚህ አታግም ልጅቶ። ማነች? ይሄ ልጅቶ ፎቶ የለም። እኔ ዘግዘጋለሁ። እግዚአብሔር የለም። ሌላ አካውንት ምናምን አለ እንትን ታውቃለች። ክፉ ለሰራው ደግ ስራ ይላል እግዚአብሔር። እሷ ዘገዘገችው። ክፉን ምንድን ነው የሚነግሩት? ክፉን ለሰራ ነገር እንደ ደግ ውሰዱት ይላል።

ማለት ልናና ሁሉም የሄደው ሊያናግራት ነው ለምን እንደዚህ ያደረግሽ ብሎ ማንንም አላስገባም ታብታብ አርጉዛ ታች ቁጭ ብላችሁ ከአንድ ሰዓት በኋላ አስገባለሁ ጭንቅላት ያለው ሰው እንደዚህ አያደርግም መቤቴ

ኤፍሬም ቶሎ ቶሎ ስለማይለቅ እነ ቡርኬ ከለቀቁም አራ ሁለት ሰዓት ነው የሚለቁት። ስለዚህ እነ ኤፍ እነ እንትና እነ ቡርኬ ካለቀቁ እነ ሀይሚ ካልለቀቁ ማለት ነው። ኤፍሬም ቤት ኮመንቱን ጥልቅልቅ አድርጉት፣ አስታርቅልንና አምጣልን በሉት። በቃ ሁላችሁም ተጣሉ፣ አማና ሚያሰራ ተጣሉ። አንቺ ገንዲ የታይ ግን ለለፋጃት ተጣሉ። ምን አባቴ አውቃለሁ እኮ ፊስ ናቸው፣ ፊስ ናቸው። ፈሪቼ እኮ ነው ማ ምንይለእውይሚያቅምንድነውአውቃታለሁ ጀግና ናት፣ ተማመንባታለሁ። ምናልባት ልጅነት ስላላት ምናልባት ፍራቻ አይገባ ችግር የለም። እሱን እንኳን ምን እኔም አምናታለሁ። ያው ልጅነት ናት ገና እድሜዋ የበሰለ አይደለም። ለዛ ለዛ ነው ተሽከራቸው የገባ ፕሮግራሞች ማለት ውስጣችን እያወቃ ግን ይፈራል። እናንተ አውሩ፣ እኔ ወጥቼ ብዙ ቦታ አውርቻለሁ። ብዙ ቦታ ማለት ነው። እኔ በጣም ነው የምወዳቸው በጣም ማለት ነው

ሰላም ሰላም ነው የሚመጣው። በእርግጠኝነት ሰላም ሆኖ ነው የሚመጣው። ጠብቋል፣ እንደዚህ ምናምን ይላል።